ሰላም እንዴት ናችሁ? ሜሪ ፒንክ ነኝ። እንግዲህ ሰሞኑን ጠፋ ጠፋ ጠፋ ብያለሁ። አዎ፣ አንዳንድ ጠፋ እንዲያደርጉ የሆነበት ምክንያት ስለነበረ ነው። እንግዲህ የሰሞኑን ቪዲዮቻችን ያያችሁ ነው እያንዳንዱ እየተደረገ ያለው ምናምን አንዳንድ ከባድ ከባድ ሁኔታዎች ነገር ተገጥሟል። ከትናንት ወዲያ ከጽጌ ጋር ተገናኝተን ነበር እና ትንሽ እሷ ተረብሻለች፣ በጣም በነገሮቹ በጣም አዝናለች። እንግዲህ እኔ በዚህን ያህል የሰው ልጅ ሲደፍር አይቼ አላውቅም። ማለት እኔ ትልቅ እፍረት ብዬ ነው የማስበው። አሁን ዳኒን እኔ መቃየም የማልችልበት አሁን ዳኒን ብትሉኝ ዳኒ ኦሬዲ ታውሯል። በዚህ ሰዓት ፍቅር ውስጥ ነው ያለው ኦሬዲ እሷ እንደፈለገች እያሽከረከረችው ነው ያለው። እኛም ላይ ነው የተቀየረብን። እያንዳንዱ ነገር ከቤትም ጋር እያወራን ነበር። ና ምንድን ነው ማድረግ ያለብን? መነጋገር አለብን። አዎ ምክንያቱም ልጅቷ በዚህ ሰዓት እየሰማችን አይደለም፣ ማናችንንም እየሰማች አይደለም። እኔ ኤፍሱንን ሳቃት ወይም ዳኒ መጀመሪያ ስለሷ ሲያወራኝ፣ መጀመሪያ የተገናኘን ሰሞን በጣም በቃ ማለት ስነስርዓቷን፣ ምኗን አይቼ ነው እኔ እሷ ጋር እንደዚ አይነት ነገር ከዳኒ ጋር እስከ ማገናኘት ዳኒ ጋር አብረው ብዙ ነገሮችን ሲፈጸም አብሬ የነበርኩት ልበቃ ልጅነቷን የእውነትን ደግሞ ፍቅረኛው የድሮ ፍቅረኛው ስለሆነች ወረዲ ዳኒም እንዳይጎዳ የተፈጠረበትን ነገር ምናምን አስቤ ነው። አሁን ከዛ ነገሮች ውጭ እኔን አንድ ቀን የምታቀኝ አትመስልም። ማለት አሁን እኔ ታሳስተኛለች ትንሽ ልጅ ናት። የሆነ በቃ የማረገውን ነገር ራሴ መቋጠር እስከሚያቅበኝ ሁለት ዳኒን የምትይዝበት መንገድ ኦኬ ኢትስ ኦኬ። ጽጌን ለማራቅ ነው፣ ታርቅ እሱ ችግር የለውም፣ አይመለከተኝም። ምክንያቱም ይሄ ስህተት የማን ነው? ከ የዳኒ ስህተት ነው። ምክንያቱም እዛ ጋር የሆነ እኔ ዳኒ አራት አምስት ልጅ ያለው ነው የሚመስለኝ። ማለት እንዴት ስለ ልጅ የሚሰማው ነገር ትክክል ከሆነ የልጅ ፍቅር ደስ ይላል፣ ግን በዚህን ያህል ሰው ከሌን ጥላ። እሺ ነገጧት በዚህ ሄደኮ፣ እናትህን ጥላ አለ፣ ወንድምህን ጥላ አለ፣ እህትህን ጥላ እከሌ እንዳይመጣብኝ ሁሉን ነገር እሺ መባል የለበትም ሰው፣ አንዳንዴ ኖ፣ ለምንድን ነው እነዚህ እኮ ጓደኞቼ ናቸው፣ እነዚህ እኮ እንደዚህ ናቸው ምናምን ብሎ ይሄ ፕሮቴክት ማድረግ አለበት። ያንን ነገር ፍፁም ሊያደርገው ፈቃደኛ አይደለም። ሁለተኛ ነገር ደግሞ በተገናኘን ቁጥር እሷን ይዞ እየመጣ እዛ ጋር ችግር መፈጠር የለበትም። እኔ አሁን ከዚህ በኋላ ከእሷ ጋር በምንም ነገር መገናኘት አልፈልግ በምንም፣ ምክንያቱም እየተደረገ ያለው ነገር ሰውን እልህ ውስጥ ምከት ጽጌ እንዴት ሆና እንደሄደች ቤትስ አውራት እንዴት እያለቀሰች ማለት አሁን አንዳንዴ ይሄ የምትከፍሉት መስዋዕትነት አለ፣ የመጣችሁበት መንገድ አለ። እኛ ቅርብ ጊዜ ልኖር እንችላለን፣ እነዚህ ልጆች የቅርብ ጊዜ አይደሉም፣ በጣም የሩቅ ጊዜዎች ናቸው። ምን ሲያረጋት እንደሚከፋት ዳኒ ያውቀዋል እኮ፣ ጽጌን ምን እንደሚያስከፋት ያውቀዋል። ካስከፈ ስለዚህ እኔ በህይወቴ እንደዚህ አይነት ትርግዝና ላይ አይቻለሁ እንደዚህ አይነት ትርግዝና አይቻለሁ። ስለዚህ ከቤት ጋር አውርተናል፣ ጽጌንም ቀጠርኳታለሁ አውርተናል ዳኒንም ለፍቻለሁ፣ በእውነት እዚህ ጋር ለማምጣት እኔ ዳኒን በጣም ነው የለፋው ዛሬ። ስለዚህ እቺ ልጅ በትክክለኛ ሁኔታ መመርመር አለባት። እኔ አሁን ለምንድን ነው መሰላችሁ፣ አንዳንዴ ይሄ የእናንተንም ኮሜንት እያየው ነው። ልባችንም ማረፍ አለብን። እንደዚህ አይነት ነገር ከሆነ እኔ ለራሴ ቃል ገባለሁ፣ አጠገቧል ደርስም ዳኒጋ ጋር። ምክንያቱም ልጁ እስከሚወልድ ድረስ ያጠገቧል ደርስም ትክክለኛ ነገር ዘጋ ክላል። ምክንያቱም ሆርሞኑ እኛን ማየት ከሆነ የሚያስጠላት አንገኝም እንደፈለገች ማኳት ትችላለች። ልጁን አንዴ እዚህ ላይ እየወጣች አንዴ እግሩ ላይ እየተቀመጠች እንደፈለገች ትሁን ነው። ጽጌንም የሆነ ቦታ ቢያንስ የሆነ እራሷ እንድታስተካክል ቦታ ይዘናት እንሄዳለን። ይሄን ነገር ለማድረግ እንግዲህ እኔ እኔ ያቅሜን ብዙ ጊዜ የሆነ ነገር ለማታስታርቅም ለምን እንደዚህ አትይም ምናምን ስለምትሉ ይሄን ነገር ለማድረግ አሁን በቃ በራሴ አይኑሬን አስተካክዬ ጽጌንም ቀጥረታለሁ፣ ዳኒንም ቀጥሬሃለሁ። ዳኒን ይዘሃት ና ነው ያልኩት፣ ምክንያቱም ስለምታስፈልገኝ ምንም ምንም ወሬውንም አልነገርኩትም። እንደዚህ አይነት ቦታ አሞኛል ና ነው ያልኩት። እኔ እንዳመመኝ ነው ዳኒ የሚያውቀው። እዚህ ፊጋጋ ነኝ ያለሁት፣ መመርመር ስላለባት ትችልች ዳኒ እንደታመምኩኝ ሆኜ ነው የጠራው። ጽጌና ቤት ያውቃሉ። አይ ቲንክ ደግሞ አትፋታውም፣ አብራው ነው የምትመጣው። ያንን ነገር ማየት ስለፈለግኩኝ፣ እዚህ ጋር ነገሮች እኔም ባቆም ነው የሚሻለኝ ምክንያቱም ች ልጅ ነብሰ ጡር ከሆነች አጣገቧ አልደርስ። እውነት ነው፣ ይሄን ነገር መረጋገጥ ስላለበት ጽጌ መንፈሷ መስተካከል አለበት። እያንዳን እኔ እኮ ጽጌ ጽጌ ስትባል የምትመጣው ነገር አክ ነው። ምን ሆነሻል? ምን ምንም አልሆንኩም። አንዳንዴ ግቢ ተባይዘን የሚሄድ ስልክሽ አይደለም። ሆስፒታል የምትመጪው ቼክ ማድረግ ያለብሽ ነገሮች አሉ። አንዳንዴ ፔን የሌላቸው ግን በጣም ፔንፉል የሆኑ ነገሮች አሉ። እነሱን ነገር ለማስተካከል ደግሞ ልንመጣ የምንችልበት ቦታ ደግሞ ሕክምና ቦታ እን ያለ ከቤት አልተደዋወላችሁ አሞኛል። እውነት አሞኛል። ምንሽን በእግዚአብሔር እኔ ወይ አለውን። እግዚአብሔር ይመስገን። አምሮባት አላች ልጅ ግን አንቺ የሆነ የሆነ እኔ የማላቃቸው ነገሮች ግን አልብስሻል። ያማረብሽ ነገሮች አ ራሴን አዲስ ለማድረግ እየሞከርኩኝ፣ ጥሩ ለመሆን እየሞከርኩ። ተረጋጋሽ። ግን በጣም ደብሮኛል ታውቂያለሽ፣ በጣም እና አንዳንድ የሆነ ነገሮች በቃ ሲመጡ በጣም ፊል አደርጋለሁ። እውነት ለመናገር ማለት እንደ ሰውኛ። አዎ ግን ኔ እንዲደብርሽ አልፈልግም። እግዚአብሔርን ነው በዛ ላይ ደግሞ ምን ከባድ እንደሆነ ታውቂያለሽ ከሁሉ ነገር የበለጠ በአንቺና በዳኒ መግባት በጣም ከባድ ነው። በቃ እኔ ቁጭ ብዬሽ ነው የማየው እና አንዳንዴ ምን እንደሚመጣልኝ ተቀብስ የድሮ ቪዲዮዋችሁ ይመጣልኛል። እና ስታሳዝኑ በቃ የእሱ ሁኔታ የአንቺ ሁኔታ ይሄን ልጅነታችሁ ማለት እድሜያችሁን እንዴት ሁለታችሁ እራሳችሁ ላይ እንደፈጃችሁ። ግን በቃ ለእሱ እኮ ልቦ ዝም ብሎ ነው። በቃ ልታለቅስ እኮ ነው። እና ያ ነገር ሜሳይ ምናምን ፊል አደርጋለሁ በቃ እግዚአብሔር ነው ሁሉን ነገር አድራጊ። ጽግሽ አየሽ፣ እኔ ዛሬ የፈለግኩሽ እውነት አሞኝ አላመመኝም፣ ግን ምን እንደሆነ ታውቂያለሽ። እንም ቀጠሮ እየዋለሁ ይሄን ነገር የምናውቀው እውነት ለመናገር እኔ እና ቤት እሱንም ፈልገዋለሁ። እሷም ትመጣለች፣ እሱንም ትመጣለች። ለምን አትምጣም ብትይው መምጣቱ አይቀርም። ኦልሬዲ እሷ በቃ እሱ ላይ መዥገር ተለጥፋለች። እንደዚህ እኔ ያገባኝማ አሁን እንደዚህ አይነት ነገር መዥገር ሆናለች። ገባሽ እኔ እግዚአብሔርን የለመንኩ ነው እኔ እንደዚህ ነገር እንዳላረጋት ከራሴ ጋር። አይ እኔ ምንም ማድረግ አልፈልግም። ጋዙም እቺ እርጉዝ ነች አይደለ ሆና እርጉዝ ነኝ ያለችው እሷ ናት። እና ዋናዎቹ ሲመጡ ላውራ ለምን ለምን ባለች ሁሉም ባሉበት ነው የተናገረችው። ስለዚህ

ኦፍኮርስ ሜሪ በጣም ደፋርነሽ። ምንም ድፍረት የለውም። እውነት በጣም ደፋርነሽ። ለምን ትክሻ እንዴ? በቃ ምን አገባን፣ ምን አገባን እንዴ? ልጁ እየተጎዳ እኮ ነው ያለ። ምን አገባን እንዴ? እየተጎዳ እኮ ነው ያለ። ታውሯል። እኔ እኔ አያገባኝም። ምን እኔ እኮ ለምን መሰለሽ ለሁላችንም ሰላም ነው። እቺ ልጅ እውነት እርጉዝ ቆይ ያ

ተመረመረች ማለት ችልች እግዚአብሔር ብሎ ነብሰ ጡር ሆነች። እዚሁ ጋር ውጤቱ ሳይሰማኒ አልደርስም አልመጣም። በቃ እዚህ ጋር አልመጣም። በደጅ እኔ አያገባኝም እኔ ማስመርመር አልፈልግም። የዚህም ልጅ እኮ አልፈልግም እንዲመጣ ፈልጋለሁ

ቆይ አንዴ አልገባም ቤት ማውራት የፈለኩት ነገር አለ እንደምንሆናችሁ ምንም አይደለም ቤቲ እስከምትመጣ ድረስ ከቻላችሁ ጽጌ ምርመራ አድርጋልኛለች ለእኔ ስለዚህ በቃ ግዴታ ነው አንቺ እኔ ታምሜ እኔ የምጎዳት ትፈልጊያለሽ

እኔ ደምም ሽንቱ አልሰጥም ማለት። ለምን ደግሞ አልሰጥም? ለምን ለምን አልሰጭም? እኔ ለሌላ ሰው ደም ልሰጥ ሰው? አይ ለማንኛውም የሚመርመር

አቴጅም ሰው የሰው ሕይወት እንደበጠበች እኔ ንገርሽ አንድ ቃል ምገባላቸው በዚህ ፊት ተናግሬያለሁ። አንቺ ተመርመሪ ትክክለኛ እርጉዝ ከሆንሽ አንገቴን ደፍቼ ተያይዘ እንወጣለን። የማታወራው አውራ አንተ በምንድን ነው ያየው እርጉዝ

ትግባ። እሺ፣ ችግር የለውም። ምን አገባሽ? ይሄ እኮ የሕክምና እንትን ነው። አይሰራም በላ ነገር አድርገሽ ምናምን ምንም እንደዚያ ሕክምና አይፈቅድም። እሱን በኋላ ትነግሪኛለሽ። አጠገባቸው አልደርስም። እኔ ይሄን ውጤት ማየት ፈልጋለሁ። አሏሻችሁም እግዚአብሔርን ነው የምነግራችሁ። እየገባች ነው። አንደኛ ነገር እግዚአብሔር ይመስገን እኔ ሙሉ ጤነኛ ነኝ፣ ምንም አልሆንኩም። የመጣሁበትም ነገር እሷን ለማስመመር ነው። እሷ እርጉዝ ከሆነች በእናንተ ፊት ቃል ገባለሁ፣ እግሯ ስር ወድቄ ክርጣ ጠይቄ አጠገቧል ደርስ እሷ ግን እርጉዝ ካልሆነች ግን በማረገው ነገር እንዳታዝኑ እውነት የስንት ሰው ህይወት ነው እያበ በተለይ የጽጌን ህይወት እያበላሸች ነው። ስለዚህ እና አንድ

አንተ ማለት ልንገርህ አይን ውስጥ ያለውን ያለውንውድፍ በፈለከው ነገር ልናስዝ እንችላለን። ቴንኪ አሁን ካሜራው ማቆም ትችላለን። አንተ ግን ልንገርህ እንደገና አንተ ነው የምታፍረው እዚህ ውስጥ እንግዲህ እሷ ሌላ ነገር አስባ ምናምን ከሆነ እራሷ አትፈልበት። አንተ ግን በጣም ሁሉን ነገር እሺ፣ እሺ ጓደኝነት እንደሚበልጥ ማመን አለበት። አይ ልጅማ ይበልጣል እና መሰግናለን። እሺ እንጠብቃለን እኛም ልጅ